ሰላም ጥናስትል እንዴት ናችሁ? የዩትዩብ ቻናላችን ተከታታዮች እንኳን ወደ ዩትዩብ ገጻችን በደህና መጣችሁ። በዛሬው ፕሮግራማችን የሞን ሪልስቴት ቤቶችን የምናስተዋውቃችሁ ይሆናል። ከዚህ በፊት በዩትዩብ ቻናላችን የተለያዩ የሪልስቴት መረጃዎች ሰጥተናችኋል። ወደፊትም አዳዲስ ነገሮች የምናቀርብላችሁ ይሆናል። የሪልስቴት መረጃዎች በተከታታይነት ለማግኘት ሳብስክራይብ ማድረግ እንዳይረሳ። ሞን ሪልስቴት በአየር ጤና አደባባይ በካሬ 69500 እና 48650 ብር 50% ያለምንም ወለድ የባንክ ብድር የተመቻቸለት ከ1.7 ሚሊዮን ብር እስከ 4 ሚሊዮን ብር የሚያተርፉበት ባለሁለት መኝታ ሙሉ ክፍያ 6 6811000 ብር ባለ3 መኝታ ሙሉ ክፍያ በ5830000 ብር የንግድ ሱቆች በሙሉ ክፍያ ከ1.9 ሚሊዮን ብር ጀምሮ እየተሸጠ ነው። በዛሬው ፕሮግራማችን የሞን ሪል ስቴት አፓርታማ ቤቶች ላይ የምናስተዋወቃቸው ይህ ከጀርባ የምትመለከቱት የሞን ሪል ስቴት አዲሱ የአየር ጤና ሳይት ነው ማለት ነው። ሞን ሪል ስቴት ከዚህ በፊት በተለያዩ የኢምፖርት ኤክስፖርት እና ቴክስታይል ማኑፋክቸሪንግ የሚታወቅ ካምፓኒ ነው። በቅርቡ ደግሞ ወደ ሪልስቴት ስራ ገብቶ ይህ ከኋላ የምትመለከቱት በጣም ግዙፍ የሆነ ስምንት ሺ ካሬ ላይ ያረፈ ኮምፓውንድ የመኖሪያ ግቢ እየገነባ ይገኛል። አንደኛ ብሎካችን ሰባተኛ ፎቅ ላይ ደርሰናል። ሌሎች ደግሞ ለሽያጭ የምናወጣቸው እና ግንባታቸው በቅርብ የምንጀምራቸው ሶስት ብሎኮች አሉ እነዚህ ብሎኮች ላይ ከባለሁለት መኝታ 97 ካሬ ጀምሮ በ8 ፐርሰንት እና በ10 ፐርሰንት ቅድመ ክፍያ የቤት ባለቤት መሆን ስላላችሁ የካሬ ዋጋችን እጅግ በጣም ተመጣጣኝ የሚባልና በጣም ርካሽ የሚባል ነው። አዲስ አበባ ካሉት የሪልስቴት አልሚዎች ስናይ ይሄኛው ዋጋ በጣም ርካሽ የሚባል ዋጋ ነው። በካሬ 69,500 ብር ነው እየሸጠን ያለነው ነው። በ8% ቅድመ ክፍያ ማለትም ከ97 ካሬው በ6.7 ሚሊዮን አጠቃላይ ክፍያ ማለት ነው። ከዚህ ውስጥ 8% ቀድማች ከከፈላችሁ 540 ሺህ ብር ይሆናል። ቀሪው ደግሞ በግንባታ ሂደት መሰረት እና በእና እንደናንተ ፍላጎት ባንክም ከፈለጋችሁ ባንክ እናዘጋጅላችኋለን። ያለ ባንክ ከሆነ በ12 ዙር ከሁለት ዓመት ከሶስት ዓመት ከፍላችሁ ጨርሳላችሁ? በባንክ የምትፈልጉ ከሆነ ደግሞ 50ርቱን ቤት ድረስ ከከፈላችሁ በኋላ 50 ለ ዓመት የዓለምንም የባንክ ወለድ መክፈል የምትችልበት ነው ማለት ነው ይሄ በጣም ቆንጆ የሚባል አጋጣሚ ነው 50ርት ቤት ትረከባላችሁ ከፈለጋችሁ ለመኖሪያ ደግሞ የክራዩ ገቢ ራሱ የባንክ ብድሩን የሚከፍልላቸው ይሆናል ማለት ነው። የባንክ ብድሩ ደግሞ ለ10 ዓመት ያለምንም ወለድ፣ ያለምንም ኢንተረስት ለምትከፍሉት ምናልባት መረጃ ካላችሁ ባንኮች በዚህ ሰዓት ላይ የቤት ብድር ከ18 ፐርሰንት በላይ ነው እየሰጡ ያሉት። እዚኛ ሞን ሪልስቴት ላይ ግን ለ10 ዓመት 50 ፐርሰንቱን ያለምንም የባንክ ወለድ መግዛት ትችላላችሁ። ይሄ ለእናንተ በጣም ቆንጆ የሆነ አማራጭ ነው። ስለዚህ እዚህ ሳይት ላይ መጥታችሁ ቤት መግዛት ለምትፈልጉ 97 ካሬ ነው የምታገኙት ባለ ሁለት መኝታ። ከዛ በላይ የካሬ አማራጮቻችን ደግሞ እስከ ባለ ሶስት መኝታ 194 ካሬ ድረስ የተለያየ ዲዛይን ያላቸው ቤቶች አዘጋጅተናል ማለት ነው። ሁሉም ቤቶቻችን ባልኮኒ ያላቸው፣ ባለ ሶስት መኝታ ቤቶች ደግሞ የሰራተኛ ክፍል አላቸው። በጣም ዘመናዊ የሆኑ በጣም አምቺ በሆነ ዲዛይን እየተሰሩ ያሉ ቤቶች ናቸው። እዚኛው ብሎክ ላይ ቤት ከገዛችሁ በአጭር ጊዜ ውስጥ የቤት ባለቤት መሆን ትችላላችሁ። ምክንያቱም እዚህ ሪልስቴት ላይ ሞን ሪልስቴት ላይ ቤቶች የሚረከቡት በፌዝ በፌዝ ነው። ማለትም ቀድሞ የተሰራ ብሎክ ቀድሞ ይረከባል። ቀጣይ የሚሰራ ብሎክ ደግሞ ቀጣይ ይረከባል። ስለዚህ በፌዝ በፌዝ ስለሚረከብ ቀድሞ እዚህ ብሎክ ላይ ቤት የገዛ ከስተመር በቀላሉ በቅርብ ጊዜ የቤት ባለቤት መሆን ይችላል ማለት ነው። ከቤቶቻችን በተጨማሪ ደግሞ እዚህ ሳይት ላይ ሱቆች አሉን። ከ11 ካሬ ጀምሮ ሱቆች እየሸጥን እንገኛለን። ከ3 ሚሊዮን ብር አጠቃላይ ክፍያ ጀምሮ እዚህኛ ብሎክ ላይ ማግኘት ይችላላችሁ። አዳዲስ ብሎኮቻችን ላይ ደግሞ ከ11 ካሬ ጀምሮ ሱቅ ማግኘት ትችላላችሁ ማለት ነው። ስለዚህ ሱቅም ቤትም በአንድ ላይ መግዛት ትችላላችሁ። ሱቆቻችን እዚህኛ ብሎክ ላይ ፓርቲሽን እየሰራ እንገኛለን። በሙሉ ግንባታ ነው የምናስረክበው። በአሁኑ ሰዓት ላይ ሱቆቻችን ፓርቲሽን እየሰራ እንገኛለን። የሴራሚክስና የመስታወት ስራ እየጨረስ እንገኛለን ማለት ነው። ስለዚህ በሙሉ ግንባታ የሚረከቡ ሱቆች የባለቤት መሆን ትችላላችሁ። ከስምንት ወር በኋላ በምናስረክብ በዚህ በምትመለከቱት ብሎካችን ላይ ከ21 ካሬ ጀምሮ ማለትም ከ3 ሚሊዮን አጠቃላይ ክፍያ ጀምሮ የሱቅ ባለቤት መሆን ትችላላችሁ። አስፋልት ዳር ያለ ሳይት ነው። ከሳይት በተጨማሪ ደግሞ ትምህርት ቤቶች አሉ። ለምሳሌ ፊት ለፊት የምትመለከቱት የአየር ጤና ሁለተኛ ደረጃ ትምህርት ቤት ነው። ከትምህርት ቤት በተጨማሪ ደግሞ የሃይማኖት ተቋማት በቅርበት አሉ። ሌላ ደግሞ አለርት ሆስፒታል ከዚህ ሳይት በቅርበት አለ ማለት ነው። አስፋልት ዳራ ያለ የመንገድ አማራጮች አሉት የተለያዩ ኢንፍራስትራክቸሮች ያሉት የሃይማኖትና ትምህርት ቤት ተቋማት ያሉት ሳይት ነው። ስለዚህ መንገድ ዳር ላይ ያለ ለመኖሪያም ሆነ ለንግድ በጣም አመች በሆነ ሳይት ላይ በትንሽ ቅድመ ክፍያ፣ ሌላ ደግሞ ያለምንም የባንክ ወለድ ተጠቅማችሁ የቤት ባለቤት እንድትሆኑ ዘንድ ልጋብዛችሁ እንወዳለን። በሌላ ጊዜ ደግሞ እንደዚሁ የተለያዩ አዳዲስ ነገሮች እጀላቸው የሚመጣ ይሆናል። ተጨማሪ ስለ ቤቶቹ ዲዛይን ስለ ውሉና ስለ ዋጋቸው እንዲሁም አከፋፈል መረጃ ለመጠየቅ ደግሞ ከታች በማስቀመጥላችሁ ስልክ ቁጥር ረዳ ብላችሁ ደውሉልኝ። ሙሉ መረጃውን በዋትሳፕ በኢሞና በቴሌግራም የምልክላቸው ይሆናል። ውጭ ያላችሁ ዲያስፖራ ወገኖቻችን ደግሞ እንደዚሁ በዋትሳፕና በቴሌግራም እንዲሁም በምትፈልጉት ማህበራዊ ድረገጽ ላይ ማህበራዊ ሚዲያ ላይ ያላችሁን ጥያቄ ልትጠይቁ እንችላላችሁ። ሙሉ መረጃውን በእነዚህ ማህበራዊ ድረገጾች የምልክላቸው ይሆናል። ለዛሬ ለነበረን ጊዜ ከልብ አመሰግናለሁ። መልካም ጊዜ ይሆናላችሁ።